ሰው ቃጅ እንዴ፣ ጋይዝ ጤነኛ ነሽ? ወይዘሪት ወያን ለመንሾከክ ረንደች። አጭስባት በደንብ በደንብና ዘዴ ብርዝር ላይ እንዳይከፋሽ። አረ ለዚች መጨስ አለባት። እናቴ ተርፉ አለባት። ቀልቤ ደስ አላለኝም። ስልሳ ስድስት መሆን አለባት። እኔ ያስከፋኝን ራሱ ባናቱ ነው ምተክለው። አላወቅሽኝም? ማሜን ማሜን አላወቅሻትም? እንደ ምን አስባ ነው ጤባውዬ እዚህ ቤት እንዲያውም እንዳመጭ። ሁለተኛ እኔ አልወድም እንደዚህ ነጌቲቭ ኢነርጂ እንዳመጭ። ሾካካ እኔ የሆነ ጫት ቤት በቃ ቁጭ ብላ እና ይከፋሽ ራፈር ቢላ እንጂ ጦሴን ጤነኛ አደለ። እንዲ ህዝቡ ተያይዘን ያበር ነው እንዳመጭ እዚህ ቤት ሁለተኛ። እንደነዚህ አይነት ሴቶች ነው የባላቸው በቃ ራሳቸው ባሉበት ሌብል ሰውን ማስቀመጥ ይፈልጋሉ። እንዳይከፋሽ ማሜ። ምን ስትሆን ምን እንደሚከፋት አላወቅሽም። አልገረማችሁ ረጨምብሳ ነው ሰው አብዳላ ስር አጭ ሽባት አጨስኩባት እኮ ጤባዊ የት አባቷ እንደምትደበር ላያት ነው አሁን፣ እችን ቡና እንዳጠጣ የአላሏትን ዘላብዳ የአላሏት፣ እች ሾኳካ ወላዬ፣ እችን ቡና በክብር እንዳጠጣ ሾካካ። የት አባቷ ልጠጣት እችን ቡና። ማሜ እያለች እንግዲህ ክሬት አርገች ጓደኛዋ እንድትከፍትላት ይኒ ዛ ሸሻ ቤት ኮ ቁጭ ብላለች ወንበዴ። እንደዚህ እያሉ እኮ ነው ሌላ ውስጥ የሚከቱ እያሉ፣ እንዲያውም መሀል ላይ ረስተዋለች። እንዳይከፋሽ። አሁን የከፋኝ ይመስላል ነው። ደርሰ ጋርጌ ቋንጣ ፍርፍሬን በልቼ ቡናይን እየጠጣሁ ሆሆ። ኧረ ዘንድሮ አንፍሰናል። ወሬ አቀባይ በያት። አይ የሆነ ቦታማ ተልካ ነው የመጣች አሉ አንዳንድ ቦዘኔዎች። እስቲ እዙዙ ውስጥ ደግሞ ምንትል ይሆን ጓደኛዋ አለች ከጎኗ። ከዛ እስኪ አቤት ጓደኛው አይደለሁም። እኔ አድናቂሽ ነኝ። አሁን ያሉ ንቁስ ሰዓት ነው። ዛሬ ስቲ ካስገባሽ ቢ ስታፕ ስታ ሰላም ነው። እንዴት ነው? ሰላም ነው። አለን ብዙ ጊዜ ና። በቃ ቤት እንደዚህ አንዳንዴ ደብሮኝ ቁጭ ብዬ ቡናሽ ምናምን ሰው አርቤ ስታሻ፣ በቃ ኔ ራሱ ረሲቼ ነው የምንቃቃው። እሷ ቤቢ

ማሚ ማሚ እያለ ነው። እሱ ማቱ ሲንግል ማ ዙዝዬ እንዴነሽ አለው እና በጣም ነው ደስ ፈታስቲ ምናምን ነው። እነ ሲንግል ማምም እነ ሲንግል ዳድ እየመጡ ነው። እንደዛ ነው ልጆች ልጆች አሉ፣ ሁለት ወንድ ልጆች አሉ። አሜን ያንችንም ያሳድግልሽ። እና ከአባታቸው ጋር ነው እያሳደግ ያለሽ አንቺ ምን እያረግሽ ነው? የምታይኝ ነው እኔ ሳነቃቀሽ። አንዳ በቃ እኔ አሁን ለምሳሌ ቤቶኝ ምናምን በቃ አንዳንድ ጠዋት ተነስቼ ወይ የሆነ ልጆችን

ነው። ሁለት ዓመት ያኛውስ እሱ ስድስት ነው።

አንቺ ደካግሞሻለ አሁን ባየሁት፣ አያስፈልግም ነው ምል፣ መስራት ነው ያስፈልገው። ድክም ብሎሻል ያስታውቃል። በቃ አሁን ደግሞ ከልጆች ብረሪ ግብረሪ ሚለው ሙዚቃ ላይ ነው ያለሽ አንቺ። ምን ነው ጠየቅሻ? ትንሽ ቆይታ አላየውም፣ አላየውም፣ አላየውም

አልፋው ለምታ ቀደም ቀደም ያደርገኛል። እንደዛ እያልኩሽ ነበር። የስትረስ ምልክት አሜሪካ ላይ ብዙ ሰው ካልሰማሽ፣ አለመስማት ፈልጎ ሳይሆን እስትረስ ነው እንደዛ ያደርገው። አንቺ እኮ ያለብሽ ያው። ሁሌ ቀጨቀጨቀጨጭ አርጌ የራሴን በቃ ባፌ ቴፕ ብሎ እስከሚወጣ ድረስ ካወራው በኋላ ነው ሌላ ሰው። የራስሽን ከጨረስሽ በኋላ ማለት፣ ስትረሴን ወዳ አረኩ በኋላ ነው ሌላ ሰው የምሰማው። እንደዛም በዛም ጥሩ ነው። መጀመሪያ ቅድሚያ ለራስ መስጠት ነው የሚያስፈልገው። አሁን እሱ ስራ ነው፣ ስንት ቀን ይሰራል? ሰባት ቀን ነው? ምን ከሰኞ እስከ ሐሙስ ነው የሚሰራው? ከሰኞ እስከ ሐሙስ ነው የሚሰራው። ትራክ ድራይቨር ነው። አንድ አንቺን አገኘው፣ አምስት ቀን ነው ባሌ የማሰር ነው የሚል ሌሎቹ ሰባት ቀንአራት ቀን ነው የሚሰራው ትራክ ድራይቨር ነው። ሰባት ቀን ነው ስላቸው አረ ኦቨርታይም ይሰራል ይሉኛል። ኖ እሱ ዓርብ፣ ቅዳሜ ሳከሪ ወስዳቸዋለሁ ልጆችንንገር ትራክ ድራይቨር ከሆነማ ልጅሽ ሁለት አመቱ ነው ገና እስከሚያርግ ድረስ እኔ በሆን አልሄድም ስራ እኔማ አልሄድም ነበር። እና ከጀመርኩ አሁን ኦልሞስት ሁለት ሁለት ወር ምናምን ልብ ብዬ ደብሮኝ ነው እንጂ እየሰራሁ አልነበረም። እየተማርኩ ነበር፣ ግን ከልጅ ጋር እየተማርኩኝ አልተመቸኝም። ለዛ ነው ጎበዝ፣ አይዞሽ ያርጋሉ። ራስሽን ብቻ ለመጣል ነው ጠንከር ማለት ነው። ከልጅ ጋር ይከብዳል። ያውም ትራክ ድራይቨር ባልይዘሽ ገንዘብ ዘጭ ነው። ምንም ሚከብድ ነገር የለም ብልት እያልሽ እራስሽን መጠበቅ ብቻ ነው ዳሴት እውነትሽን ነው። ምንም እስትረስ የሚያደርግ ነገር የለም። ፈርስ ፈርስሚ ማለት አለብሽ። በቃ እንዲህም ወጥት ሲል ቋንጣ ፍርፍሯን ዞር ሲል እሱ በዛ አበበች ከበደ ሬስቶራንት ጓደኞቹ ጋር ያው፣ በሚሄዱበት እያቆሙ ይበላሉ እነሱ። ራስሽን ጠበቅ ማድረግ ነው። የምሬ ነው። ስትረስ በጣም መጥፎ ነው። አንቺ አለብሽ እያልኩሽ ሳይሆን ይክንቴል በቃ እንደደከመሽ ደከመሽ ያስታውቃል። በቃ ደክሞሻል። በቃ ህይወት እንትን ላይ ዛሬ ልጆች ያደክማሉ። ኦፍኮርስ እንደየሰው ነው። እኔ ጎበዝ ነኝ ማለት ሌላውም ጎበዝ ነው ወይ አንቺ ጎበዝ ነሽ እኔ ጎበዝ ነኝ ማለት አይደለም። ከራሳችን ነው። በቃ ሞራል ሞራል ከራሳችን ነው እንጂ ልጆች ይከብዳሉ። ግን እንዳይከብዱ ደግሞ መሆን እንችላለን። በቃ የራሳችን ሞራል ነው። በቃ የምታረጊው ነገር ማታ እንደምታረጊው ለራሱች ከነገርሽው በቃ ግዴታ ነው። ምንም የሚያስጨንቅ ነገር የለም። መስራት መጥፎ ነገር አይደለም። ሰው ወጥሽ ታገኛለሽ ምናምን ምናምን። ግን ልጆችን ማሳደግ እኔ እወደዋለሁ። ልጅ ስለመወድ ይሆናል ለልጆቼ የማረገው ነገር ምንም በቃ እንትን አይለኝም። ምንም አይወድም ብለሽ ታስቢያለሽ። ሁሉም ልክ ነች ለማለት የፈለኩት ለልጆቼ የማረገው ነገር ምናምን በቃ ምንም አያሳስበኝም። ደስ ብሎኝ ነው ማድረግላቸው። ብዙ ሰዎች የሚጎዱ ስለዚህ ነው ልጆችን ልጆችን ልጆችን ይላሉ። ራሳሽንም ጥብቅ እያደረግሽ ነው ልጆችሽን ቴኬር የምታደርጊ ጎበዝ እናት ራሷን ነው መጀመሪያ የምጠብቅ። እሱ እውነት ነው። ራስሽን ነው በቃ። ከዛ በኋላ ነው ልጆችሽ። ለምን ልጆችሽ ቴኬር እንዲደረጉ አንቺ ጤነኛ መሆን አለብሽ። በቃ እሱ እውነት ነው። አንቺ ራስሽን ስትጠብቂ ነው ልጆቹ የሚጠበቁት እንጂ ይህ ዝም ብለው አንዳንዱ የሚያወራ ፍሬ ፈርስኪ አትስሚ። አንዳንዱን ተስፋ አስቆራጭ ድምፅ እኔ ልጆች ሕይወቴ ናቸው ይላሉ። ልጆቹ ልጁ ሙቶበት የሞተች እናት የለችም፣ ውሸት ነው። ሪያሊቲው ስንሄድ ልጆቻችን ሁላችን እንወዳለን፣ ግን ፈርስሚ ነው ልጅሽን ስትወጅ እንጂ ራስሽን፣ ትጠብቂያለሽ። እውነት ነው መጀመሪያ ራስሽን ነው ከዛ ነው ልጆችሽ የሚቀጥሉት

ሚሚሚ ማለት አለባት። ወጣቱ ትራክ ድራይቨር ከሆነ ባልሽ ደግሞ ጭው ብለሽ መጠበቅ ነው ሲመጣ። እሱ እውነት ነው፣ ልክ ነው። ግድ ይላል እና አንቺ ሞራል እየሆንሽ እኮ ነው እያየን። በቃ እንዴ፣ ማሜ ማለት አለብሽ፣ እንደዚህ ብለሽ አይዞሽ አይዞሽ። ቤተሰብ የለም እናት አባት እዛው ያ ማዘር መታ ነበር ሄደችው። ከዝኖች አሉ፣ እዛም ከዝን አለኝ። ዳላስ ሄዳለው መጣለው፣ ብዙ ጊዜ ዳላስ። አዎ እስኪ እኔ እመጣ ይሆናል ወደዛ አካባቢ። ልጆችን ትንሽ አሁን ስለሚወጡ ትምህርት ቤት ዝም ብዬ ይዣቸው ለመዞር ደስ ይለኛል። ምንም ሳትል እንደ ቅድሙ አይዞሽ አይዞሽ ብላሽ አናዳሻለች። አይ የቅድሙማ ጨላ አስፈልጎት ነው፣ ጨላ አስፈልጎት አይዞ ይሉታላ። አንች ግን የሆነ ድክሽ ትልሻለች። ድክም እንዳለች ስለገባኝ ነው። በቃ ደክሞሻል። ያ ቴንክ ዩ አመሰግናለሁ። የደከመች ነገር አለእና ነው ነው አንተ ማታረክመኝም ማለት አለች አለች እኮ። እች ታይም ግን ታልፋለች። እመኝነት ነው እመኝኝ እች ታይም ታልፋለች ከዛ በልጆችሽ መደሰት መጫልፍ የሆነች ሰዓት እንደዚህ ቁጭ ብለሽ የምታወሪባት ሰዓት አለች። አሁን አንዳንዴ በር ሲንኳኳ ይከፍታሉ ታይም ነው መክፈት ያለባቸው ታይም ስለሆነ ነው። አንዳንዴ የማይከፈትበት ዘመን ደግሞ ይመጣል። ቁጭ ብለሽ አይዞ በሩ ይከፈታል ቴዋልሽ እና ይዞ ሽኔ ፍቅርሽ የፈለገ ነገር ቢሆን ራስሽን ብቻ መጠበቅ ነው። ዳሴት ይሄን ነው የምነግርሽ። እኔ እኔ ለሴቶች የምናገር ወይ ነው፣ ራሳችሁን መጠበቅ ነው በቃ። ዳሴት ዋናው ቁልፉ እራስ መጠበቅ ነው። በሩት ከተፈለግከው ጊዜ ታንኳኳለህ፣ ይከፈታል። አልተዋለሽ ግን የሆነ ሰዓት ከተዘጋ እንደማይከፈት ማወቅ አለብህ። ዋለሽ የሆነ ሰዓት ወዴፍ ጀው እያል አንዱ ሽሽ እሺ፣ ማሚዬ ያ የሆነ ሰዓት ትደሰችበታለሽ። አንዳንዱ ነገር ያው እንደ ሴት የሚገባኝ ነገር ሊኖር ይችላል፣ ግን ያልፉና ደግሞ ትስቅያለሽ ቁጭ ብለሽ አራማፒ። አሁንም ደስተኛ ነኝ፣ ያው ደክሞኝ ነው ዛሬ። ኑሮ እኮ ነው። ታዲያ የሚያደክምኖ ነው ሰው ያደክመው፣ ያ እኛ እኮ የሚያደክመን ነገር ነው ያለች